በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወደዳችሁና የተከበራችሁ ውድ የሰንበት ሚዲያ ዩቲዩብ ቻናል ቤተሰቦች እንኳን ለብርሃነ ትንሳኤ በሰላም አደረሳችሁ እያልኩ ከአማራ ቴሌቪዥን ጋር በበገና ዙሪያ መደሴ ቅዱስ ስላሴና ቅዱስ ገብርኤል ካቴድራል ሰንበት ሚዲያ የዜማ መሳሪያዎች ማምረቻና ማሰልጠኛ ማዕከል ያደረግነውን ቆይታ አስመለክታችኋለሁ። ተከታትለን እንመለስ። ሰላም በገና በጾም በጸሎት በምስጋና በሀዘንና በእንጉርጉሮም ጭምር የሚዜምበት መንፈሳዊ መሳሪያ እንደሆነ ባለሙያዎች አስረዳሉም ከጥንት ጀምሮ እስከ ዛሬ ድረስ ለመንፈሳዊ ምስጋና እያገለገለ የሚገኝ መሳሪያ ስለመሆኑም ይነገራል በገና መደርደር የሚሰጠውን ጠቀሜታና አገልግሎቱን በተመለከተ በደሴ ደብረ ቤተል ቅድስት ስላሴና ቅዱስ ገብርኤል ካቴድራል የበገና መምህርና ተማሪዎች ጋር ባልደረባቸው ፊኒክስ አህዮልን ቆይታ አድርጋ ተከታዩን ዘገባ አዘጋጅታለች በገና በዋናነት ለመለኮታዊ የእግዚአብሔር ፈቃድ ማስፈጸሚያ ለምስጋናና ለተመስጦ የሚያገለግል መንፈሳዊና ጥንታዊ የዜማ መሳሪያ ስለመሆኑ መጽሐፍት ያስረዳሉ። ከዚህ በተጨማሪም በገና ቃለ ማህዘን ሆኖ የሐዘን፣ የንስሐ፣ የልመናና የምስጋና ማቅረቢያ የዜማ መሳሪያ በመሆን አገልግሎት ይሰጣል። ከአሚኮ ጋር ቆይታ የነበራቸው በደሴ ደብረ ቤቴል ቅድስት ሥላሴና ቅዱስ ገብርኤል ካቴድራል የበገና መምህር ደሳሌን ካሳዬ በገና መደርደር ስለሚሰጠው ጠቀሜታ፣ እንዲሁም ከጾም ወቅት ባለፈም አገልግሎት እንደሚሰጥ ያስረዳሉ። በጾም ወቅት የስጋ ፍላጎት ስለሚደክም በባህሪው ሰው ወደሚያረጋጋ፣ ሰላም ወደሚሰጥ ነገር ስለሚሄድ በገና የማድመጥ ሁኔታ ከፍ ያለ ነው በብዛት ከዛ አንጻር ነው እንጂ፣ በገና በማንኛውም ጊዜ ይደረደራል። እግዚአብሔር ይመሰገንበታል፣ ይቀደስበታል፣ ቅዱሳን ይከብሩበታል፣ ሕዙናን ይጽናኑበታል፣ ለብዙ ጥቅም ይውላል በገና ማለት ነው። በገና ተመስጦ የሚባለውን አቅም በከፍተኛ ደረጃ ያሳድጋል ማለት ነው። ሰው ተመስጦውን ካገኘ ወደ እግዚአብሔር የመቅረቡ አቅሙ ከፍ ያለ ነው። የፈጠራ ችሎታው ይዳብራል። ጠንካራ የሆኑ ስራዎችንም በአግባቡ ለመወጣት አቅም ያገኛል ማለት ነው። በገናን ከመምህራቸው ጋር ሲማሩ ያገኘ ናቸው የበገና ተማሪዎች። በገና መማር ታሪክን ከማስቀጠል ባለፈ ስነ ልቦናዊና መንፈሳዊ ጠቀሜታ እንዳለው ይገልጻሉ። በገና የምንለው በሰማይና በምድር የከበረ ከአዳም አምስተኛ ትውልድ ጀምሮ የመጣ በመጽሐፍ ቅዱስ ከሀምሳ ጊዜ በላይ የተ ጠቀሰ የከበረ የቅዱስ ዳዊት የዜማ መሳሪያ ነው እና በገና መደርደር ደግሞ እርጋታ ና ተመስጦን ይሰጣል ማለት ነው። በገና ከቅዱስ ዳዊት ጀምሮ እግዚአብሔርን ሲያመሰግንበት የነበረ የዜማ መሳሪያ ነው። አሁንም እኛ ያንን ፈለግ ተከትለን እግዚአብሔርን ለማመስገን እየተመርን እንገኛለን። ያው እንግዲህ የቀድሞ አባቶቻችን ብዙ ጊዜ አትርፈውበት ተጠቅመበት ስለነበረ ያንን በማሰብ ነው እኛ እየተማርን ያለ ነው። በገና ከሚሰጠው አገልግሎት ባሻገር የበገና አካል ክፍሎች መንፈሳዊ ትርጓሜ ያላቸው ስለመሆኑ በደሴ ደብረ ቤቴል ቅድስት ስላሴና ቅዱስ ገብርኤል ካቴድራል የበገና መምህር ደሳሌን ካሳዬ ያስረዳሉ። ይሄ ከላይ የምታዩት መስቀል ይባላል። ታች ዝቅ ስንል ደግሞ ከዚህ እስከዚህ ያለው ፓርት ጋድም ይባላል ወይም ቀንበር ይባላል። ቀንበር ማለት እንግዲህ የጌታችን የመድኃኒታችን ኢየሱስ ክርስቶስ ምሳሌ ነው ማለት ነው። በቀንበር ዙሪያ እንደምታያቸው እነዚህ ነገሮች አሉ፣ መቃኛ ይባላሉ። መቃኛ ማለት እንግዲህ ጻድቃን፣ ሰማዕታት፣ ቅዱሳን ምድራዊ የተጋድሏቸውን ጨርሰው በእግዚአብሔር ክብር ዙሪያ እንደሚያርፍ ያመለክታል ማለት ነው። እነዚህ ደግሞ አስር አውታሮች ናቸው። እንደምታዩቸው አስሩ አውታሮች የአስርቱ ትእዛዛት ምሳሌ ናቸው። በበርኩማው ላይ የምታዩቸው እንዚራዎች አሉ። እነዚህ እንዚራዎች ከፍና ዝቅ ማለታቸው ደግሞ ገና በተጋድሎ ላይ ያሉ ምድራዊ ክርስቲያኖችን ይመለከታል ማለት ነው። መጨረሻ ላይ መወጠሪያ ይባላል። ወይም የምድረሰብ የምድር የኛ መመን ምሳሌ ነው ማለት ነው። ይህ የምታዩት እንግዲህ ደግሞ የድምፅ ሳጥን ወይም ገበቴ ይባላል። ሙሉ ዝግ ዝግ ነው። እንደምታዩት ዝግ መሆኑ ምንድን ነው? የእመቤታችን የቅድስት ድንግል ማርያም የማዕፀነ ድንግልናዋ ምሳሌ ነው ማለት ነው። በገና መሳሪያ ፈጣሪን ማመስገን የመንፈስ መታደስንና መረጋጋትን እንደሚፈጥር ይነገራል። በገና በጾም በጸሎት በምስጋና በሀዘንና በእንጉርጉሮም ጭምር የሚዜምበት መንፈሳዊ መሳሪያ እንደሆነ ነው ባለሙያዎች የሚያስረዱት። አለቃ ኪዳነ ወልድ ክፍሌ መጽሐፈ ሰዋ ሰው ወግስ ወመዝገበ ቃላት ሐዲስ በሚለው መጽሐፋቸው በገና በቁሙ መዝሙር ማለት ነው የሚል ትርጓሜ ሰጥተውታል። የተለያዩ የመረጃ ምንጮች በገና መቼ አገልግሎት ላይ እንደዋለ የተለያየ ነገር ይጠቅሱ ዓላማው ላይ ግን አንድ አይነት ማብራሪያ አላቸው። በገና ትልቅ የጥሞና የጸሎትና የምስጋና መንፈሳዊ መሳሪያ ስለመሆኑም ነው የሚያስረዱት። እኛም በዛሬው ልዩ የኪነ ጦሳ ፕሮግራማችን በክርስትና እምነት ተከታዮች ዘንድ የሚጾመውና ታላቁን የአብይ ጾምን ምክንያት በማድረግ ጾምና በገና ያላቸው ግንኙነት ምንድን ነው በዚህ በጾም ወቅት ደግሞ ከሌሎች ዝማሪዎች በተለየ ጾሙ ተጀምሮ እስከሚያልቅ ድረስ የበገና ዝማሪዎች ይደመጣሉና የዚህ ምክንያቱ ምንድን ነው ስንል ጾምና በገና ያላቸው ግንኙነት ምንድን ነው ስንል ተከታዩን ፕሮግራም አዘጋጅተንላችኋል ጥሩ ጊዜ እንደምታሳልፉ እምነታችን አድማጮቻችን እስከ ፕሮግራማችንም ፍጻሜ አብራችሁ እንድትቆዩ የአክብሮት ግብዣችን ነው

የሀገራችን ጥልቅ ብሔራዊ የታሪክ ሀብቶችና በታሪክም ከእስራኤል ቀጥሎ የኢትዮጵያ ቤተ ክርስቲያን ጥንታዊ የዜማ መሳሪያ ጥንታዊ ይዘቱን የጠበቀ የሀገር ሀብት እንደመሆኑ መጠን ሁለት አይነት ትርጉም ይሰጠዋል። ይኸውም ሰዋሰዋዊ ትርጉምና ስነ ቃላዊ ትርጉም ይባላሉ። በገና የሚለው ስምና በገነ የሚለው ግስ በተለያዩ መዝገበ ቃላትና የቋንቋ ሊቃውንት ተተርጉሞ እናገኛለን። በገና በትክክል መቼና እንዴት ተጀመረ የሚለው ጥያቄ መልሱ ከባድ ቢሆንም በመጽሐፍ ቅዱስ ለመጀመሪያ መጀመሪያ ጊዜ ተገልጾ የምናገኘው የምስጋና ወይም የዜማ መሳሪያ በገና መሆኑን የዘርፉ ባለሙያዎች ይናገራሉ እኛም በቅዱስ ስላሴ ና ቅዱስ ገብርኤል ካቴድራል የበገና መምህር ና የሰንበት ሚዲያ የዜማ መሳሪያዎች ማሰልጠኛ ና ማምረቻ ማዕከል ባለቤት ከሆኑት ደሳለኝ ጋር ባደረግነው ቆይታ የበገና ታሪካዊ አመጣጥ ምን ይመስላል ስንል ጠይቀናል የበገና ታሪካዊ አመጣጡ እጅግ በጣም የረጅም ጊዜ ታሪክ ያስቆጠረ ነው ከአምስት ሺ ስምንት መቶ ዘመን በላይ ያስቆጠረ የቤተክርስቲያናችን ታላቅ የዜማ መሳሪያ ነው በአዳም አምስተኛ ትውልድ ላይ ነው መደርደር የተጀመረው። ከዛን ሰዓት ጀምሮ እንግዲህ የበለጠ ጎልቶ የሚታየው ና የበለጠ ደግሞ የበገና ክብር ከፍ ያለው በቅዱስ ዳዊት ዘመን ነው ማለት ነው። ለቅዱስ ዳዊት ከተሰጡት ሰባት ሀብታቶች መካከል ሀብተ በገና ና ሀብተ ፈውስ ነው። ሀብተ በገና ስንል ማለት ነው እንጨት ጠርቦ ቆዳ አለዝቦ አውታር ወጥሮ በገናውን የመስራት ጥበቡ ማለት ነው። ሀብተፈውስ ማለት ደግሞ ለቅዱስ ዳዊት የተሰጠው ጥበብ በገናውን በመደርደር እርኩስ መንፈስን በማራቅ ድወያንን መፈወስ ነበር ማለት ነው። እንዲህ እንዲህ እያለ በዞ ዘመን በንጉስ ነገስታቶችም በቤተ መንግስትም በቤተ ክህነትም ሲደረድር ቆይቷል። የሚችሉ በቤተ መንግስት ይደረድሩ ነበር፣ የማይችሉ ደግሞ ያስደረድሩ ነበር ማለት ነው። እንዲህ እንዲህ እያለ አሁን ያለንበት ትውልድ ደርሷል ማለት ነው። መጽሐፍ ቅዱስ ገለጻ በገና ለመጀመሪያ ጊዜ የደረደሩት የላሜህ ልጆች ነበሩ። ይኸውም ማየት የተሳነው የነበረ ላሜህ አያታቸው በበረሃ እየሄደ ያለ ቃኤል ተቅበዝባዥ ነበረና ለብቻው በዱር ተሰውሮ ሲንኮሻኮሽ ሰምቶ መንገድ ይመራው ለነበረው እጄ ይሞቅብኛል። ቅጠሎች ሲንኮሻኮሹ ሰማለሁ። አራዊት መጥቶብናል መሰለኝ። ስለዚህ ድንጋይ አቀብለኝ አለውና ድንጋዩን ተቀብሎ ቢወረውር የቃይን ግንባሩን መቶ ገደለው። ቀርቦ ሲመለከቱት የራሱ አባት ቃይን ሆኖ ሲያገኘውም እጅ እጅግ መሪ የሆነ ለቅሶን አለቀሰ። ወደ ቤቱ ተመልሶም አዳና ሴላ ሚስቶቼ ሆይ ስሙ፣ እኔ ዛሬ አባቴ ቃይንን ገድየዋለሁና በማለት ነገራቸው። እነርሱም የሆነውን ሁሉ ታሪካዊ ተዋረዱን ጠብቀው የታሪክ እውነታውን ለልጆቻቸው ተናግረዋል። በዚህም የላሜህ የልጅ ልጆች ወይም የዩባል ልጆች በቃየን ሞት ብቻ ሳይሆን በወላጆቻቸው የአሟሟት ሁኔታ እጅግ አዘኑ። ይህም አቤል በቅንዓት ምክንያት በገዛ ወንድሙ በቃኤል መገደሉ እጅግ ከማዘናቸው የተነሳ በገና ለመጀመሪያ ጊዜ ከደረቁ ቁሳቁሶች አበጅተው በመስራት በበገና እያንጎራጉሩ ሀዘናቸውን ስለ መግለጻቸው መጽሐፍ ቅዱስ ያስረዳል። በዚህም በገና ከፍጥረተ ዓለም ብዙም ባራቀ ሁኔታ ወይም ከአዳም አምስተኛ ልጆች በሆኑ አበቡ የተገኘ የመጀመሪያ የሀዘን የእንጉድጉሮ የንስሐ የልመናና የምስጋና መሳሪያ ስለመሆኑ ይነገራል። የበገና አገልግሎት በኢትዮጵያ ኦርቶዶክስ ቤተ ክርስቲያን ደግሞ እንዴት ይገለጻል? ስነ ቃላዊ ትርጉሙስ እንዴት ይታያል ብለን የበገና መምህሩን ጠይቀናቸዋል። ተከታዩን ማብራሪያም ሰጥተውናል። የበገና ስነ ቃላዊ ትርጉሙን ስንመለከት በገና ማለት በብራይስት ቋንቋ ላጌን ይባላል። ነዘረ፣ መታ፣ ደረደረ ማለት ነው። በገና በቁሙ መዝሙር ምስጋና ማለት ነው። በገነኛ ማለት ደግሞ በገና የሚደረድሩ ወይም በገናዊ ማለት በገና የሚያውቅ የበገና አዋቂ ማለት ነው። በገና እንግዲህ ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ጋር በተያያዘ ጥንት ጀምሮ ካለው ታሪካዊ አመጣትና ከመንፈሳዊ ቁርኝት አንጻር ስንመለከተው እጅግ በጣም ከፍ ያለ ላቅ ያለ ለቤተ ክርስቲያን ትልቅ አስተዋጽኦ ያደረገ አባቶቻችን እንግዲህ ሲገለገሉበት ሲያገለግሉበት የኖሩ በምድርም በሰማያትም በመላእክቱ ዓለም በቅዱሳን አንደበት ዛሬም የሚመሰገንበት ታላቅ የቤተ ክርስቲያን የዜማ መሳሪያ ነው ማለት ነው። ስለዚህ በቤተክርስቲያን ክርስቲያን አገልግሎት ዘርፍ ውስጥ በገና በጣም ትልቅ ቦታና ትልቅ መንፈሳዊ የዜማ መሳሪያ መሆኑ ይታወቃል ማለት ነው። ገና መነሻውና መሰረቱ በውልባ አይታወቅም። ከቀዳማዊ ምኒልክ ጋር ከእስራኤል ወደ ኢትዮጵያ መምጣቱ ይታመናል። ቅዱስ ዳዊት የንጉሥ ሳኦል ንዴት በበገና ያስታግስ እንደነበረም በመጽሐፍ ቅዱስ ተጽፎ ይገኛል። ከ15ኛው መቶ ክፍለ ዘመን ጀምሮ በተጻፉ የኢትዮጵያ መዛግብት በገና ተጠቅሶም ይገኛል። ስለ ቃሉ አመጣጥ የተለያዩ ትንታኔዎች ሲሰጡም ይታያል። አንደኛው ገና ከተሰኘው የኢየሱስ ክርስቶስ የልደት በዓል ስያሜ የሚመዘዝ መሆኑን ታዋቂው በገና ደርዳሪ አለሙ አጋ ይናገራል። ይህም በገና በዓል ወቅት ለፈጣሪ ማመስገኛ የሚደረደር መሳሪያ መሆኑን አመልካች ስለመሆኑን ይገለጻል። ሌላው በገና ማለት ደረደረ ማለት ነው። ስለሆነም በገና ማለት ድርደራ፣ ምስጋና፣ መዝሙር ማለት ነው። በገና የሚደረድረው ሰው በገና ደርዳሪ ወይም በገነኛም ይባላል። በገና ብዙውን ጊዜ እንደ ነገስታትና መኳንንት መሳሪያ ይቆጠር እንደ ነበረም ታዋቂው ሙዚቀኛ አሸናፊ ከበደ ይናገራል። በገና ቅዱስ ሲሆንና ከፈጣሪ ለሰዎች የተሰጠ የማመስገኛ መሳሪያ ሲሆን ሲሆን ሰዎች ለጥሞናና ለጸሎት እንዲሁም ፈጣሪን ለማመስገኛ ይጠቀሙበታል። በቀዳማዊ ኃይለ ስላሴ ዘመነ መንግስት በተለይም በአብይ ጾም ወቅት የበገና መዝሙር በሬዲዮ ይደመጥ ነበር። በበገና የህይወት ከንቱነት የሞት አይቀሬነት ይሰበክበታል። ቅዱሳን ይመሰገኑበታል። ሞራልና ስነ ምግባር ይነገርበታል። ጸሎትና ምስጋና ይቀርብበታል። ከዚህ በተጨማሪም እንደ አስፈላጊነቱ ለማህበራዊ እሴት፣ ለሀገር ክብር፣ ለሉዓላዊነት በገና ይደረደራል። በገና መንፈስን ከማደስ አኳያ ያለው ጠቀሜታ ከፍተኛ መሆኑን የሚናገሩት የበገና መምህሩ አቶ ደሳላይ የበገና ዝማሪዎች በተለየ በአብይ ጾም ወቅት የሚደመጡ ቢሆንም በጾም ወቅት ብቻ የሚደረደር የዜማ መሳሪያ ለመሆኑን ነው የሚናገሩት። በገና መንፈስን ከማደስ አኳያ በጣም ከፍ ያለ እና ላቅ ያለ ጥቅም አለው። ምክንያቱም የሰው ልጅ ትልቅ የፈጠራ ችሎታውን የሚሆን የስራ አቅሙን የያዘው ተመስጦ ነው ወይም ትኩረት ነው። በአሁኑ ሰዓት ትኩረታችን እየተበተነ ያለንበት ሰዓት ስለሆነ በገና ተመስጦ የሚባለውን አቅም በከፍተኛ ደረጃ ያሳድጋል ማለት ነው። ሰው ተመስጦ ካገኘ ወደ እግዚአብሔር የመቅረቡ አቅሙ ከፍ ያለ ነው። የፈጠራ ችሎታው ይዳብራል። ጠንካራ አሁኑ ስራዎችንም በአግባቡ ለመወጣት አቅም ያገኛል ማለት ነው የሚያረጋጋ ሰላምን የሚሰጥ ለሰው ልጅ ትልቁ ነገር በአሁኑ ሰዓት ሰላም ነው ውስጣዊ ሰላም ውጫዊ ሰላም አለ በተለይ የውስጣዊ ሰላምን ይሰጣል በገና የሚደረድር ሰው የተረጋጋ መንፈሱ በጣም ደስ የሚል ከእግዚአብሔር የቀረበ ስለሚሆን መረጋጋትን በጣም በትልቁ እያሰፍናል ማለት ነው። በገና በተለምዶ በጾም ወቅት ይደረደራል ይባላል እንጂ በጾም ወቅት ብቻ የሚደረደር የዜማ መሳሪያ አይደለም። ከአጀማመሩም ከጥንት ጀምሮ ከአዳም አምስተኛ ትውልድ ከዮባ ልጆች ሲጀምር በገና መደርደር የጀመሩት በሐዘን በመነሳት ነው። አባቶቻችን እንዳውም በገናን ቃለ ማዘን ይሉታል ማለት ነው። ቀለም አዘን የተባለበት ነገር ምንድነው? ሀሳብን የመሰብሰብ ትኩረትን የመሰብሰብ ወደ መንፈሳዊ ህይወት የማቅረብ ዝም የማስባል የማረጋጋት ሰላም የመስጠት አቅም ስላለው ነው። በተለምዶ በጾም ወቅት ጾም ሲባል እንግዲህ ስጋን በነፍስ ማስገዛት ስለሆነ የስጋ ፍላጎትን መቀነስ ማድከም ስለሆነ በጾም ወቅት የስጋ ፍላጎት ስለሚደክም በባህሪው ሰው ወደሚያረጋጋ ሰላም ወደሚሰጥ ነገር ስለሚሄድ በገና የማድመጥ ሁኔታ ከፍ ያለ ነው በብዛት ከዛ አንጻር ነው እንጂ በገና በማንኛውም ጊዜ ይደረደራል። እግዚአብሔር ይመሰገንበታል፣ ይቀደስበታል፣ ቅዱሳን ይከብሩበታል፣ ህዙናን ይጽናኑበታል፣ የሀገር ክብርና የቤተ ክርስቲያን ክብር ይገለጽበታል፣ አማኞች ይመከሩበታል። ለብዙ ጥቅም ይውላል በገና ማለት ነው ከጾሞችም ባሻገር

በገና የሚያገለግለው ለመንፈሳዊ ትሩፋት ማለትም ለምስጋናና ለልመና መሆኑ ይነገራል። በዚህም ምክንያት በገና ለቤተክርስቲያን አገልግሎትም ይውላል። በመጽሐፍ ቅዱስም አቤቱ አምላኬ በበገና መሰግንሃለው አስር አውታርም ባለው በበገና ዘምሩለት፣ ለእግዚአብሔር በገና ደርድሩለት የሚሉትና ሌሎችም ከተመዘገቡት መጽሐፍ ቅዱሳዊ መረጃዎች ጥቂቶቹ ናቸው። ከዚህ በተጨማሪም እንደ አስፈላጊነቱ ለማህበራዊ እሴት፣ ለሀገር ክብር፣ ለሉዓላዊነት በገና ይደረደራል። ለዚህ ጥሩ ማስረጃ የሚሆነን በአጼ ቴዎድሮስ ጊዜ የተደረደረውና እስካሁን ድረስ የበገና መማሪያ የሆነው የበገና አገልግሎት ነው። ይህንን አጋጣሚ ጳውሎስ ኞኞ አጼ ቴዎድሮስ በተሰኘና የአጼ ቴዎድሮስን ታሪክ በተረከበት መጽሐፉ እንዲህ ያስነብበናል። ራስ አሊ ከትውልድ ሀገራቸው የእጁ ይግቡ እንጂ ካሳን በመፍራት ተዝናንተው አልተቀመጡም። ራያ በረሃ ወርደው በዋሻ ውስጥ ተደብቀው የመከራ ኑሮ መኖር ጀመሩ። አርባ ስምንት ነጋሪት በአደባባያቸው አብሽር ሲል ይውልበት የነበሩት ታላቅ ጌታ የአውሬ ድምጽ ከሚሰሙበት ዋሻ ገቡ። አንድ ጉዞ 55 ሺህ ወታደር አጅባቸው ይጓዙ የነበሩት ራስ አሊ በአሁኑ ጊዜ አንድ ታማኝ አሽከር ብቻ ቀራቸው። ራስ አሊ ጥንቱንም በገና መደርደር ይችሉ ነበር እና በዚያ በመከራ ዘመን በዚያ ጭር ባለ ቦታ በዋሻቸው ውስጥ በገና እየደረደሩ ራሳቸውን ያጽናኑ ጀመር። አንድ ቀን ታዲያ የጣቴን ቀለበት አንተ አድርገው ካሳ በእኔ ማጣት ገብቶ አስጨነቀኝ ሳ ብለው አንጎራጎሩ። ራስ አሊ ሕመማቸው እየጠና ሄደ። ይህን ያየው ያገለግላቸው የነበረው አሽከራቸው ድሮም በ በገና ደርዳሪ ነበርና በገናውን እየደረደረ ይበልሃላ፣ ይበልሃላ አንተንም አፈር ይበልሃላ እኔንም ጎንደር ይሸጡኛላ፣ ከአሊ በፊት እኔ ልሞት፣ አሊ ሲሞት ያለብኛ ሳር የግማሽ ማጭድ የአዋሌ ምሳር፣ አሊ ሲሞት መጠጥ ያተላ መብሌ ጉበት፣ ከአሊ በፊት እኔ ልሞት እያለ በበገና ስለማንጎራጎሩ በመጽሐፉ ተጠቅሶ ይገኛል። በገና በአንቺ ሆዬ ወይም በትዝታ ቅኝት ሊቃኝ እንደሚችልም ይነገራል። በገና በዋናነት ለመለኮታዊ የእግዚአብሔር ፈቃድ ማስፈጸሚያ ማለትም ለምስጋናና ለልመና የሚያገለግል ሲሆን በተጨማሪም ለማህበራዊ እሴት መግለጫ የሚውል መንፈሳዊና ጥንታዊ የዜማ መሳሪያ ነው። ስለ በገና በመጽሐፍ ቅዱስ የተጻፉ በአብዛኛዎቹ የሚገልጹት በገና ለምስጋናና ለልመና ሲቀርብ ነው። ቀደም ባለው ጊዜም በመጽሐፍ ቅዱስ ትንቢትን ለመናገር ይጠቀ የሚጠቀሙበት እንደነበረ መረጃዎች ያሳያሉ። ከምስጋና አገልግሎት ባለፈም በገናም ከመናፍስት ስቃይ ለመዳን አገልግሎት ላይ ይውል እንደነበረ በመጽሐፍ ቅዱስ ይጠቀሳል። እንዲህም ሆነ ከእግዚአብሔር ዘንድ ክፉ መንፈስ በሳኦል ላይ በሆነ ጊዜ ዳዊት በገና ይዞ በእጁ ይመታ ነበር፣ ክፉ መንፈስም ከእርሱ ይርቅ ነበር ሲል በአንደኛ ሳሙኤል ምዕራፍ 16 ቁጥር 23 ላይ ይገለጻል። ከዚህም ባለፈ የሀገር ሉዓላዊነትን ለመግለጽ በገና ትልቅ አገልግሎት እንዳለው በመረጃ ተጽፎ እናገኛለን። በገና ያለው አገልግሎትና ጠቀሜታ አንጻር የሚገባውን ያክል ተሰርቶበታል ወይ? እንደ ሀገር ያለውን ስፋይዳ መጪ ትውልድ ግንዛቤ ይኖረው ዘንድ ምን ያክል ተሰርቶበታል? በማለት ለበገና መምህሩና ለሰንበት ሚዲያ የዜማ መሳሪያዎች ማሰልጠኛና ማምረቻ ማዕከል ባለቤት አቶ ደሳሌኝ ጥያቄ አቅርበንላቸው እንደሚከትለው አብራርተውልናል። በገና ከጥቅሙ አንጻር አልተሰራበትም ብዬ ነው ማምነው ምክንያቱም በገና እጅግ በጣም ላቅ ያለ ጥቅምና ያለው በቤተክርስቲያንም እንደ ሀገር በቤተክርስቲያን ደረጃ እንግዲህ ቅድም እንደነገርኩሽ እግዚአብሔር ይመሰግንበታል፣ ቅዱሳን ይከብሩበታል፣ ይታሰቡበታል፣ የሀገርና የቤተ ክርስቲያን ክብር ይገለጽበታል። በጣም ዘርፈ ብዙ ጠቀሜታዎች አሉት። በዋናነት ግን ሰላም ይሰጣል። ሰላም ማለት እንግዲህ ትልቁ ነገር ነው። ሰላም ከሌለ ማንም ሰው ወጥቶ መግባት አይችልም። የውስጥ ሰላም ከሌለውም ደግሞ ያንዳንዱ ሰው ህዝብ ስለሆነ ያንዳንዱ ህዝብ ማለት እንግዲህ እያንዳንዱ ሰው በመብዛት ነው ሀገርና ህዝብ ሊሆን የሚችለው ቤተ ክርስቲያን ማለት እንግዲህ በሶስት አይነት መልኩ ይገለጻል፤ ህንጻ ቤተ ክርስቲያኑ፣ የክርስቲያኖች ህብረት እና ደግሞ እያንዳንዱ ሰው ቤተ ክርስቲያን ይባላል። ይሄ ህዝብ ስብስብ ይሄ ህብረት እንግዲህ ሀገር ሊባል ይቻላል ማለት ነው። ስለዚህ እሱ ትልቁ ነገር ስለሚሰጥ ከሀገር አኳያም የተረጋጋ ሰላማዊ ህይወትን እንዲኖረው በገና በሚደረደርበት ሰዓት ሀገራችንም ላይ ለውጥ እንዲኖር ያደርጋል ማለት ነው። አንዱ የመጀመሪያው ለውጥ ሰላም ነው። ሰላም ሲኖር ደግሞ ሰው በፈለገበት አቅም ወጥቶ ወርዶ ሰርቶ የማገኘትና የመተጋገዝ የመደጋገፍ ባህልና አቅም ያድጋል ማለት ነው። ስለዚህ በገና መንፈሳዊም ሀገራዊ ለውጥም አለው ነው ማለት ነው። ትልቅ ሚና አለው ነው ለሀገርም ለቤተክርስቲያንም። በሌላ መልኩ ደግሞ በገና የሀገር ቅርስ ነው፣ የሀገር ሀብት ነው፣ ትልቅ ቅርስ ነው። ምክንያቱም በጣም ጥንታዊ ከሆኑት የዜማ መሳሪያዎች አንዱ ስለሆነ ለሀገራችንም ትልቁ ሀብትና ቅርስ ነው ማለት ነው። በደሴ ቅድስት ሥላሴና በቅዱስ ገብርኤል ካቴድራል በሰንበት ሚዲያ የዜማ መሳሪያዎች ማሰልጠኛና ማምረቻ ማዕከል ውስጥ ያገኘናቸው የበገና ተማሪዎች ስለ በገና ያላቸውን ግንዛቤ እግዚአብሔርን በበገና ማመስገን ስለሚፈጥርባቸው ስሜትና ወጣቱ እንዴት ነው ወደ መንፈሳዊ ህይወት መቅረብ ያለበት በሚሉት ጉዳዮች ዙሪያ ላይ ያላቸው ሀሳብ ምን ይመስላል ስንል ተማሪዎቹን አነጋግረናቸዋል ሶሊያና ጌቴ ይባላለሁ በደብረ ቤቴል ቅዱስ ስላሴና ቅዱስ ገብርኤል የበገና ተማሪ ነኝ በገና የምንለው በሰማይና በምድር የከበረ ከአዳም አምስተኛ ትውልድ ጀምሮ የመጣ በመጽሐፍ ቅዱስ ከሀምሳ ጊዜ በላይ የተጠቀሰ የከበረ የቅዱስ ዳዊት የዜማ መሳሪያ ነው፣ እና በገና መደርደር ደግሞ እርጋታና ተመስጦን ይሰጣል ማለት ነው። በገና አንድም ለፈውስ ይጠቅማል። ድውያንን ለመፈወስ እና እኔ ብዙ ጊዜ የምደረድረው ማታ ማታ ላይ ስሜት ስለሚሰጥ ማታ ማታ ላይ እደረድራለሁ ማለት ነው። እኔ አሁን የማስተላልፈው መልእክት ወጣቱ የድሮውንና የኋላ ታሪኩን በመረዳትና ወደ ውስጡ ተመልክቶ ኃጢያ በኃጢያቱ በመጸጸት በንስሐ ታጥቦ ሥጋ ወደሙን እንዲቀበል ነው ቀሲስ ሀብተ ማርያም ገብረ እግዚአብሔር ይባላል። እንግዲህ ስለ በገና ስንማር በነበረበት ጊዜ በገና እግዚአብሔር የሚመሰገንበት የክር የዝማሬ መሳሪያ እንደሆነ ነው የተማርነው። በገና ረቂቅ የሆነ በተመስጦ ወደ እግዚአብሔር ጋር የሚያገናኝ አርብ መሆኑና ተመስጦ የተሞላበት የዝማሬ እቃ ነዋያተ ቅዱሳት ነው የቤተክርስቲያን። እና በገና በተለያየ መንገድ ከዶቃጥ ተጀምሮ ቅዱሳን አባቶች ሲያገለግሉበት እግዚአብሔር ሲያመሰግኑበት የመጣ የዜማ መሳሪያ እንደሆነ ከመምህራችን ተረድተናል። ይህን በመረዳት ነው ትምህርቱን የጀመረ። እንግዲህ የአሁኑ ትውልድ ብዙ ጊዜ በበገና ላይ ያለው አመለካከት እጅግ በጣም አነስተኛ ነው። በገና ከቅዱስ ዳዊት ጀምሮ እግዚአብሔርን ሲያመሰግንበት የነበረ የዜማ መሳሪያ ነው። አሁንም እኛ ያንን ፈለግ ተከትለን እግዚአብሔርን ለማመስገን እየተማርን እንገኛለን። ያው እንግዲህ የቀድሞ አባቶቻችን ብዙ ጊዜ አትርፎበት ተጠቅሞበት ስለነበረ ያንን በማሰብ ነው እኛ እየተማርን ያለነው። የአሁኑ ትውልድ ብዙ ጊዜ ለበገና ያለው አመለካከት በጣም ዝቅተኛ ከመሆኑ የተነሳ ብዙ ጊዜ ሲማራ እና ይሄንን ግንዛቤ በመመረሽ አማካኝነት ማከኝነት እየተፈጠረ ነው እየተማርን ያለን። በስተ መጨረሻም የበገና አካል ክፍሎች ስያሜያቸውና መንፈሳዊ ትርጉማቸው ምን ይመስላል ስንል ማብራሪያ ይሰጡን ዘንድ የበገና መምህሩን አናግረናቸዋል። ተከታዩ ምላሽም ሰጥተውናል። በገና እንግዲህ የቤተ ክርስቲያናችን ታላቅ የዜማ ጋር እንደመሆኑ መጠን መንፈሳዊ ትርጉም አለው ማለት ነው። የበገና ሙሉ አካል ክፍሉ መንፈሳዊ ትርጉም አለው። ከላይ ብን ጀምር፣ ይሄ ከላይ የምታዩት መስቀል ይባላል። መስቀል ማለት እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማይ ወርዶ ከድንግል ማርያም ተወልዶ እኛን ያዳነበት የተሰቀለበት የተገረፈበት ኃይላችን ቤዛችን መሰረታችን ነው ማለት ነው። ስለዚህ የበገና መስቀልን ይዞናል ማለት ነው። በሌላ መልኩ ደግሞ ከመስቀል ውጭ ቀርነበግ የሚባል አለ። ሁለት አይነት የበገና ጌቶች አሉ። ከላይ ቀርነበግ ማለት ደግሞ አብርሃም ኢሳሐቅን በሞሪያ ተራራ ለእግዚአብሔር ሊሰዋ በሰይጣን ፈተና ምክንያት በነበረበት ሰዓት ለአብርሃም በኢሳሐቅ ፈንታ የመጣውን በግ ምሳሌ ወስዳን ማለት። ስለዚህ የበጉን ቀንድ መስላ እንደምታዩት የበግ ቀንድ ነው የሚመስለው። ስለዚህ ከላይ የምንጠቀማቸው የመስቀል አይነቶች ይህን ይመስላል ማለት ነው። ታች ዝቅ ስንል ደግሞ ከዚህ እስከዚህ ያለው ፓርት ጋድም ይባላል ወይም ቀንበር ይባላል። ቀንበር ማለት እንግዲህ የጌታችን የመድኃኒታችን የኢየሱስ ክርስቶስ ምሳሌ ነው ማለት ነው። ከላይ ከፍ ብሎ እንደምታዩት ሁሉንም ተሸክሞ ይገኛል። አዜ ኩላንም እግዚአብሔር አብ ከሰማያት ከፍ ብሎ ሁሉን ተሸክሞ እንደሚኖር እና ከፍ እንዳለ ልዕልናውን ለመግለጽ ነው ማለት ነው። በቀንበር ዙሪያ እንደምታዩቸው እነዚህ ነገሮች አሉ። መቃኛ ይባላሉ። መቃኛ ማለት እንግዲህ ጻድቃን፣ ሰማዕታት፣ ቅዱሳን መድራው የተጋድሏቸውን ጨርሰው በእግዚአብሔር ክብር ዙሪያ እንደሚያርፍ ያመለክታል ማለት ነው። ስለዚህ እነዚህ መቃኛዎች ይባላሉ ማለት ነው። ዝቅ ስንል ደግሞ በቀኝና በግራ የቀኝና የግራ አምድ ይባላል ወይም የቀኝና የግራ ምሰሶ ይባላሉ ማለት ነው። የቀይ ምሰሶ የቅዱስ ሚካኤል ምሳሌ ወይም የብሉይ ኪዳን ምሳሌ ይወስዳል ማለት ነው። የግራ ምሰሶ ደግሞ የቅዱስ ገብርኤል ምሳሌ ወይም የሐዲስ ኪዳን ምሳሌ ነው ማለት ነው። እነዚህ ደግሞ አስር አውታሮች ናቸው እንደምታዩቸው አስሩ አውታሮች የአስርቱ ትእዛዛት ምሳሌ ናቸው። ቅዱስ ዳዊት ሲያመሰግንበት የነበረው በገና ባለ አስር አውታር ነው። እግዚአብሔርን በመሰንቆ አመስግኑ አስር አውታር ባለው በገና ዘመሩለት ይላል። በመዝሙረ ዳዊት መዝሙር 32 ከቁጥር ሁለት ላይ ስንመለከት ማለት ነው። ስለዚህ እነዚህ አውታሮች የአስርቱ ትእዛዛት ምሳሌ ናቸው ማለት ነው። ወደታች ዝቅ ስንል እንግዲህ ይሄ በርኩማ ይባላል። በርኩማ የደብረ ሲና ተራራ ምሳሌ ነው ማለት ነው። እግዚአብሔር ለሙሴ ለሰው ልጅ መተዳደሪያ የሆኑ ዘንድ አስርቱን ትእዛዛቶች በደብረ ሲና ተራራ ላይ በጽላት ላይ ጽፎ ሰጥቷታል ማለት ነው። ስለዚህ እነዚህ አስርቱን ትእዛዛቶች በደብረ ሲና ተራራ ላይ መሰጠቱን ያመለክታሉ። ከላይ መሆናቸው የበርኩማ ምሳሌነት የደብረ ሲና ተራራ ምሳሌ ነው ማለት ነው። በበርኩማው ላይ የምታዩቸው እንዚራዎች አሉ እነዚህ እንዚራዎች ከፍና ዝቅ በማድረግ ድምጹ ጥዝ እና ድዝ እያለ እንዲያወጣ የሚያደርግ ነው ከፍና ዝቅ ማለት ማለታቸው ደግሞ ገና በተጋድሎ ላይ ያሉ ምድራዊ ክርስቲያኖችን ይመለከታል ማለት ነው ታች ዝቅ ስንል መጨረሻ ላይ መወጠሪያ ይባላል ወይም የምድረሰብ የምድር የኛ የምእመን ምሳሌ ነው ማለት ነው ምድረሰብ አስርቱን ትእዛዛቶች በደብረ ሲና ተራራ በተሰጠው ለሙሴ አማካኝነት ምድራዊ የተጋድሏቸውን ጨርሰው። ጽድቅን ካገኙ ወደ የት ሄዳሉ ማለት ነው። ከፍ እያሉ ወደ እግዚአብሔር ይሄዱና የእግዚአብሔርን ክብር ይወርሳሉ ማለት ነው። ስለዚህ መወጠሪያ የምእመን ወይም የምድረሰብ ምሳሌ ነው። ይህ የምታዩት እንግዲህ ደግሞ የድምጽ ሳጥን ወይም ገበቴ ይባላል። ሙሉ ዝግ ነው እንደምታዩት። ዝግ መሆኑ ምንድነው? የእመቤታችን የቅድስት ድንግል ማርያም የማህፀነ ድንግልናዋ ምሳሌ ነው ማለት ነው። ገበቴ ወይም የድምጽ ሳጥን ይባላል ማለት ነው። ስለዚህ አካላዊ ቃል ኢየሱስ ክርስቶስ ሆን ከሰማይ ሰማያት ወርዶ ከድንግል ማርያም በድንግልና መወለዱን ያመለክታል ማለት ነው። የበገና አካላዊ አካል ክፍል ትርጉም ከዚህ በላይ በስፋት መናገር ይቻላል። ከብዙ በጥቂቱ ግን የበገና አካል ክፍል ይህን ይመስላል ማለት ነው። በበገና ዙሪያ ከአማራ ቴሌቪዥን ጋር የነበረን ቆይታ ይሄን ይመስል ነበር። በዓሉ የሰላም የፍቅር የደስታ የስኬት አንድነት እንደሆነላችሁ እመኛለሁ።